ስለ ወንጌል አገልግሎት በማኅበረ ቅዱሳን ስብከተ ወንጌል ማስፋፊያ የተዘጋጀ ከአምስት ሺህ በላይ ምዕመናን የሚሳተፉበት መንፈሳዊ ጉዞ መርሃ ግብር በጉራጌ አገረ ስብከት በቡይ ደብረ ሰላም ቅዱስ ባለወልድ ቤተ ክርስቲያን ሰኔ 7 ቀን 2007 ዓ ም ይከናወናል። በእለቱም በኢትዮጵያ ገጠርና ጠረፋማ አካባቢዎች የሚተገበረው የወንጌል አገልግሎት በተገቢው ሁኔታ ይዳሰሳል እንዲሁም ለመንፈሳዊ ወቶ ጠቃሚ የሆኑ የወንጌል የዝማሪ አገልግሎትና በብፁዓን አባቶች የጸሎተ ወንጌል መርሃ ግብራት ተካተዋል። ከመርሃ ግብሩ ፍጻሜ በኋላ ታሪካዊው የጥያ ትክል ድንጋይ ጉብኝት ይካሄዳል። ለዚህ መርሃ ግብር ተሳታፊ እንዲሆኑ የግዞ ትኬት ሲያልቅቦ ፈጥነው እንዲገዙ ተጋብዘዋል። ኬቶቹን በሁሉም የማኅበረ ቅዱሳን ሱቆች ያገኛሉ። የግዞ ዋጋ 210 ብር ደርሶ መልስ ትራንስፖርት ምግብና ሌሎች ወጪዎችን ጨምሮ ማኅበረ ቅዱሳን ተመልካቾቻችን፣ ከዝግጅታችን መንፈሳዊ እውቀት እያገኛችሁ እንደሆነ ተስፋ እናደርጋለን። ከዚህ በመቀጠል ደግሞ ባልደረባችን ገዛኸኝ መኮንን የሴቶች አገልግሎት በቤተ ክርስቲያን በሚል ርዕስ አንድ ዝግጅት አዘጋጅቷል። በእኔ በኩል ግን ዝግጅቱን እንድትመለከቱ እየጋበዝኩ ከወዲሁ እሰናበታለሁ። ሳምንት በሌሎች መርሃ ግብራት እንገናኛለን። መልካም ሳምንት። ውበት ሐሰት ነው ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ከእጇ ፍሬ ስጧት፣ ሥራዎቿም በሸንጎ ያመስግኗት ይላል መጽሐፈ ምሳሌ። ክቡራን ተመልካቾቻችን ሴቶች በቤተ ክርስቲያን አገልግሎት ያላቸውን ቦታ፣ የሚያጋጥሟቸውን ፈተናዎችና አበርክቶቻቸውን በተመለከተ ያዘጋጀንላችሁን መሰናዶ ትከታተሉ ዘንድ ስንጋብዝ ቅዱስ ጳውሎስ የሁለቱን ጾታዎች እኩልነትና ተሳስቦ መኖር በተመለከተ የተናገረውን በማስቀደም ነው። በጌታ ዘንድ ሴት ያለ ወንድ ወንድም ያለ ሴት አይሆንም። ሴት ከወንድ እንደሆነች እንዲሁ ደግሞ ከሴት ነውና ሁሉም ከእግዚአብሔር ነው። እንደ እግዚአብሔር ቃል መሠረት ስለ ዓለም አቀፋዊቷ ቤተ ክርስቲያን የእግዚአብሔር ቃል ምን ይላል? መጀመሪያ የቤተ ክርስቲያን አምላክ ኢየሱስ ክርስቶስ የተናገረውን ብናገር ደስ ይለኛል። በቅዱስ ሉቃስ ወንጌል ምዕራፍ ሰባት ቁጥር ሀያ አራት ላይ ስምዖን ሆይ ይህችን ሴት ታያታለህ አንተ ከራሴ ላይ ውሃ አላደረክልኝም። እሷ ግን እግሬን በእንባ አጠበችኝ። አንተ ራሴ ላይ ዘይት አላደረክልኝም። እሷ ግን ሽቶ አደረገችልኝ። እግሬን በእንባ አጠበችኝ በጠጉራም ወለወለችኝ ብሏል። ይህ በአጠቃላይ ለኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ብቻ ሳይሆን ለዓለም አቀፋዊቷ ቤተ ክርስቲያን የሴቶች አገልግሎት ምን እንደሆነ የጌታን እግር በእንባ ያጠበ ከወንድ ጾታ አንድም ሐዋርያ የለም። ሴቶች ናቸው ያጠቡ። ሁለተኛ በጌታ ራስ ላይ ሽቱ ያደረገ አንድም ሐዋርያ የለም። ሴቶች ናቸው ያደረጉ። በዚህ የቤተ ክርስቲያን አምላክ ሴቶችን በምስክርነት አስተዋጽኦአቸውን አድንቆ ተናግሮታል። ለስሞንም መገሰጫ ወይም ትምህርት መስጫ አድርጎ አቅርባቸኋል። ሴቶችን በምስክርነት በእኔ የጽታ ጉዳይ አገልግሎትን ይገድባል ብያለስ ለምንድን ነው? እናገልግል ካለን ብዙ መስኮች አሉ የምናገለግልበት በአካባቢያችን የሰበካ ጉባኤ አባል ብንሆን ሰንበት ትምህርት ቤት ውስጥ ልጆቻችንን እዛ ጋር እንዲተኩ እድሜ አይገድበውም። ሰንበት ትምህርት ቤት ብንደግፍ ሰፊ አገልግሎት ነው። የሰበካ ጉባኤ አባል ሆኖ መስራት ማለት ትልቅ አገልግሎት ነው። ምክንያቱም እያንዳንዱን የአጥቢያህን ቤተ ክርስቲያን እንቅስቃሴ መከታተል አለብህ። የሕንጻ ሰሪ ኮሚቴ ሆኜ ሰርቻለሁ። ማታ ከቢሮ ስገባ እንሰበሰባለን። ማድረግ ያለብንን ነገር እናደርጋለን። ገቢ ማሰባሰብ ካለብን እናሰባስባለን። እነዚህን ስራዎች መስራት ይቻላል። ሰንበት ትምህርት ቤት ሄዶ ልጆቹን መምከር ይቻላል። በተለያየ መንገድ ልጆቹን አገልግሎታቸው እንዲሰምር እገዛ ማድረግ ይቻላል። እዛ አካባቢና ብዙ አገልግሎቶች አሉ። የምናገለግልበት እናገልግል ካለን። እና ቤተ ክርስቲያን ሴቶችን አትጨኩንም አትጨቁንም በኛ ቤተ ክርስቲያን እንደው በተፈጥሮ ያለብን ችግር በራሱ ገብተን እኛ የምንለውን አሁን በዓለሙ የሚባለውን የክህነት አገልግሎት እንዳናገለግል ይገድበናል። እኛም የዛን ያህል ገፍተን አንሄድም። ምክንያቱም ብዙ እናገልግል ካልን ብዙ ነገር ስላለ ከዛ ውጭ ብናቀርብ እዛ ጋር የሚያስፈልገውን ነገር ብናቀርብ ራሱ ያም አገልግሎት ነው። ለግዳሴው ለምን የሚያስፈልገውን ነገር እዚህ ጋር ያሉትን ልጆች ትውልዱን መተካት በራሱ እናት ዋናው ትምህርት ቤት እናት ነው። የትምህርት ቤት መነሻው መጀመሪያው እናት ናት። እና ልጁ ስድብ ተምሮ ከሚጀምር ይልቅ በስመ አብ ብሎ እንዲጀምር ቤት ውስጥ ማስተማር፣ ካህናት አባቶቻችን እንዲተኩ ልጆቹ ካህን ሆነው እንዲያድጉ፣ ልጆቹን ከስር ከስር መከታተል ይሄ ትልቅ አገልግሎት ነው። ለእኔ እንደውም እዛም ሰበካ ጉባኤ ወይም ሄደን ከምናገለግለው የበለጠ ትውልዱን ጥሩ ትውልድ መተካት፣ ካህናት አባቶቻችን የሚተካ ትውልድ እዚህ ጋር ማፍራት በራሱ ትልቅ አገልግሎት ነው። ይሄ እናትነት በራሱ ዋናው ትርጉም የሚኖረው ይህንን አይነት ትውልድ ስናፈራ ነው እና ቤተ ክርስቲያናችን የሴቶችን እኩልነት አልነፈገችም። በራሱ በተፈጥሮ ግን እኛ ተቀብለ ነው እዛ ድረስ አንሄድም። ብዙ አገልግሎት ከዚህ ስላለን ይሄኛውን እናገለግላለን። አባቶቻችን ደግሞ ያን ያገለግላሉ። እኔ ካህን ልሁን ብል እኮ እኔ የአጥቢያው ካህን ነኝ። ለምሳሌ እኔ እርጉዝ ሆንኩኝ፣ እኔ ስወልድ ልጄ የሆነ የመንጻት ደረጃ ደርሼ እስከምገባ ድረስ ቤተክርስቲያን በምንድን ነው የምትገለገለው? እንግዲህ እኔ በየአመቱ በወልድ እንዴት ነው የሚሆነው አንድ ሴት እንደዛ በየጊዜው ብትወልድ እንዴት ነው የሚሆነው? ከዛ ውጪ በተፈጥሮ በየወሩ በሚመጣው ነገር እንዴት ነው የምትሆነው? ማለት በራሱ ቤተ ክርስቲያን ያው፣ እግዚአብሔር ቃል፣ ያው ንጽህና አለ፣ ንጽህና የምንለው አለ። ንጹህ ነገር እግዚአብሔር ይፈልጋል፣ የተቀደሰ ነገር እግዚአብሔር ይፈልጋል። እና ያንን ስናስብ በየጊዜው እኛ መግባት አንችልም ሴቶች ያንን ለሚችሉት ለአባቶቻችን ለወንድሞቻችን ትተን እኛ ደግሞ የሚገባንን ብናገለግል እኮ ዞሮ ዞሮ እኩል ነን። ንግሥተ ሳባና ንግሥተ ህንደኬ ኢትዮጵያን በሚመሩበት ጊዜ ነው ኢትዮጵያ እስከ አድማስ ዳር፣ እስከ ዳር፣ እስከ ዓለም ዳር ታሪኳ ገናናው ታሪኳ የታወቀችው። ስለዚህ ኢትዮጵያና የኢትዮጵያ ቤተ ክርስቲያን ለሴቶች የምትሰጠው ክብር መሰረቱ ጥልቅ ነው። የብሉይ ኪዳንና የሐዲስ ኪዳን የዚህ ወርቃማ ታሪክ ባለቤት ያደረጓት አባቶች አይደሉም፣ እናቶች ናቸው። የቤተ ክርስቲያን ሰዎች ንግሥተ ሳባ፣ ንግሥተ ህንደቄ ናቸው። የክርስቶስ ሰምራን ገድል አንብቤ ያገኘው ታሪክ ክርስቶስ ሰምራ ጥላ የገባችው ወይም ትዳሯን አለምትታ የገባችሁ በምንድን ነው? በትዳርም ዓለም እግዚአብሔርን በሕግ ሆኖ ማገልገል ይቻላል። በጥሩ ክርስትና ሕይወት ነበረች እና በዛ በትዳሯ ዓለም እያለች ሞት፣ እግዚአብሔር ሲያስነሳላት አገልጋዩ እሷ ባደረገችው ነገር እንዲሁ በብስጭት በቁጣ ትንብላት ስታርፍባት ጸሎት አድርጋ ያች የሞተች ሰው ትነሳለች። እና ዝና በጣም ቅድመ እግዚአብሔር ጸሎቷ አደርሶ ያች ሞት ስትነሳ፣ እዚህ ሆኜ እግዚአብሔር ይሄንና የሚሰማኝ ከሆነማ ጭራሽ ይህንን ትቼ ብሄድ ደግሞ የበለጠ ያደርግልኛል ማለት ነው ብላ ነው የገባችው። እና ይሄ እዚህ ጋር ነው የተማርኩት ነገር ምንድን ነው በህግም ሆንን ትተንም ወደ ገዳም ገባን፣ የትም ሄድን በእኔ አመለካከት ሁሉም ዋናው ነገር ክርስትናውን ይዘን እግዚአብሔርን እያገለገልን ቃሉን እየሰማን በህግ በስርዓት የመኖር ጉዳይ እንጂ ከእግዚአብሔር የሚለየን ነገር አይደለም። ሁሉም አገልግሎት ነው። በምንኩስና ህግ ምኖረን፣ በትዳር ህግ፣ ሁሉም ለኔ ከእግዚአብሔር ጋር መኖር ነው ዋናው ነገር። በአለም በዚህም ፈተና አለ፣ በዛም ፈተና አለ። ሁለቱንም ፈተና ተቋቁሞ መኖር ነው። እና ለእኔ ይሄ የክርስቶስ ሰምራ ታሪካራ ሆኖኛል ብዬ እናቶቻችን እንደ ቅዱሳን አበው ቅዱሳት አንስት ተብለው ማዕረግ የተሰጣቸው ቤተ ክርስቲያኗ ተክለ ሃይማኖትን ጻድቅ ቅዱስ ብላ ያከበረች ቤተ ክርስቲያን በተመሳሳይ ጸሎት ክርስቶስ ሰምራን፣ ወለተ ጴጥሮስን፣ እማወተትን፣ እማሸንኮርን፣ ፍቅርተ ማርያምን፣ ፍቅርተ ክርስቶስን ቅዱሳት አንስት ብላ ገዳም ሰርታ ታቦት ቀርጻ አክብራቸዋለች። በዓለም ስትኖር ያው ዓለሙ እንድትመስለው ይፈልጋል። አብረህ የምትኖረው ማህበረሰብ የተለያየ አይነት ባህሪ አለው። ያንተን ጥንካሬ ግን ይፈልጋል። ያንን ተቋቁመህ ህገ እግዚአብሔርና አክብረህ በዓለም ለመኖር ማለት ነው፣ ያ የዓለሙ ፍላጎት አንተን ሚያሽ ወደ መሸነፍ ከሄድክ ያ ለአንተ ፈተና ይሆንብሃል። የዓለሙ ፍላጎት የማህበረሰቡ ውስጥ ያለው የማህበራዊ ህይወት ግንኙነት ብዛቱም ያ ለአገልግሎት ፈተና ይሆንብሃል። በትዳር ስትኖር ደግሞ ኃላፊነት አለ። ቤት ውስጥ ማብሰል፣ ልጆችን መመገብ አለብህ ማሟላት አለብህ። ኢኮኖሚካሊ ቤትህን፣ እነዛ ነዛን ስታስብ ሙሉ ሰዓትህን ለአገልግሎት ለመስጠት ይከብድሃል። ይህ ብቻ አይደለም። በዓለም ያሉ እናቶቻችን የቤተ ክርስቲያኑ እናቶች የምንላቸው እነ እቴጌ ምንትዋብ ጎንደር በአስራ ሰባተኛው ክፍለ ዘመን ፍጹም የቤተ ክርስቲያን እናት በጣና ደሴት ገዳም እነ ናርጋ ስላሴን የሰራች እነ ደብረ ፀሐይ ቁስቋምን ጎንደር የሰራች አልፋ ተርፋ ግብፅ እየተላላከች ደብረ ቁስቋምን የግብፅን ገዳም በንዋየ ቅድሳትና ከግብፃውያን መሬት እየገዛች ለገዳሟ ያገለገለች የቤተ ክርስቲያን እናት ናት። ያ ብቻ አይደለም። እነቴ እየጣይቱ እቴ እየጣይቱ እንኳንስ ሀብቴ ደሜ ለስላሴ ለእግዚአብሔር ለቤተ ክርስቲያን ቢሆን ደስ ይለኛል። ለማስታወስ ያህል እንጦጦ ደብረ ፀሐይ እንጦጦ ማርያም በሰባ ስምንት ተሰረቀ እንጂ ጠፋ እንጂ፣ ነገረ ማርያም የተባለው መጽሐፍ እስከ ማሂደሩ ሀምሳ ኪሎ ያህል ይመዝን ነበር። እቴጌ ጣይቱ እሱን አጽፈው ለቤተ ክርስቲያን ሲሰጡ የመጀመሪያው ቀለም የተበጠበጠ በእንባቸው ነው። እግዚአብሔር እናቶቻችን ሰጠ ለቤተ ክርስቲያን ያላቸውን ሁሉ ለቤተ ክርስቲያን ሙዳይ መጽዋት እያራገፉ በሴቶች አስተዋጽኦ ነው ቤተ ክርስቲያን ጠንክራ የምትገኘው። እኔም ባለቤቴም ከስር ከመሰረት በካህን ቤተሰብ ውስጥ ያደግን አይደለን። እኔ አባቴም እናቴም እንደዛ አይደሉም። የባለቤቴም አባትና እናት በክህነት ውስጥ ያለፉ አይደሉም ግን ያው ቃለ እግዚአብሔርን ተምረን አደግን። ሁለታችንም ያው ባለቤቴም በቤተ እግዚአብሔር ያደገ ሰው ነው። መጨረሻ ላይ ያው ክህነት ተቀብሎ እሱ በሚያገለግልበት ጊዜ በስተኋላ ልማር የምትለው የክህነት አገልግሎት ወይም የክህነት ትምህርት አስቸጋሪ ነው። ጭንቅላትህ ብዙ ነገር ባዶ ወረቀት ላይ መጻፍና ብዙ ነገር ጭንቅላትህ ከያዘ በኋላ በስማም ብለህ ጀምረ ከሀሁ ጀምሮ ቃል የቤተ ክርስቲያንን ትምህርት መማር ትንሽ የቃል ትምህርት ስለሆነ የቤተ ክርስቲያን ትምህርት ይከብዳል። መሸምደድ አለብ እያንዳንዱን ነገር ከዛ አንጻር እኛ ብዙ ነገር ስላየን፣ ይሄ እኛ ያለፍንበትን ነገር ልጆቻችን ሊያዩት አይገባም። ከስር ከመሰረት ተምረው ማደግ አለባቸው። ቤተ ክርስቲያናቸውን ማወቅ አለባቸው። የሚረከቡ ትውልድ መሆን አለባቸው የሚል የሁለታችንን ማቋም ነበር። ያው እግዚአብሔር የሰጠን ወንዶች ነበረ እና በአጋጣሚ የመጀመሪያዎቹ ሶስቱ ወንዶች ናቸው፣ አንዷ ሴት ናት። ሶስቱም ሁለቱ በተከታታይ በየአመቱ ነው የተወለዱት እና ሁለት አመት ተኩል እና አንደኛው ሶስት አመት እንደዛ ሲሆኑ ነው እቤት መጥቶ የሚያስተምራቸው አስተማሪ የጀመረው ማለት ነው። በቃል የቃል ትምህርቱን በስራም ብሎ ለማስተማር የጀመረው ያኔ ነው። ከዛን ጊዜ ጀምሮ እኛ በሄድንበት ቦታ ይማሩ ነበር። ልጆቹ ይማራሉ። ዳሴ ማርያሙን ተማሩ፣ ዳዊቱን ተማሩ። ያው መሻቱ ስላለ በውስጣችን እግዚአብሔር ያመቻቻል። አንተ ፍላጎት ካለ እግዚአብሔር ነገሮችን ያመቻቻል። ያንን ነው እኔ ያመንኩት። እኛ እንፈልግ ስለነበረ ሁሉን ነገር ያመቻችልን ነበር። ገና ሁለት አመት ተኩልና የሶስት አመት ተኩል እያሉ እቤት ነው የሚመጣው የነበረው አስተማሪ። ያን እንድናገኝ የረዳን እግዚአብሔር ነው። በሚገርም ሁኔታ የምንጠይቃቸው መምህራን እኛ ከፍለን ልናስተምር ነው የምንጠይቃቸው። እነሱ ግን በፍላጎት ይሄ ለእኛ በረከት ነው ብለው ነበር የሚያስቡት። ልጆቹ ማወቃቸውን ነው እኛ የምንፈልገው ብለው ያስተምሩልን ነበር። እዛ ጎረቤት እያሉ የእኛን አይተው የጎረቤት ልጆች እዛ ጋር ተጨመሩ ሲባል ሲባል ብዙ ሆኑ። ከቤት ወደ ቤተ ክርስቲያን ወሰድ ናቸው። ቤተ ክርስቲያን አንድ ወንበር እንደመዘርጋት ማለት ነው። አንድ መምህር በደንብ ወንበር ዘርግተው ያስተምሯቸው ጀመር እና በዚህ ሁኔታ ተማሩ ልጆቹ። አባታችን አቡነ ናትናኤል እኔ ሳልሞት ልጆቼን ክህነት መስጠት አለብኝ ብለው ውዳሴ ማርያም ጨርሰው ዳዊቱን ንባብ እንደጨረሱ ክህነቱን ሰጧቸው። ከሶስት አመት በፊት ትልቁ አባታችን አቡነ ኤልያስ ሄዶ ምስጢር አየ። ሁለተኛው ደግሞ ከሁለት አመት በፊት እዛው ሄዶ ምስጢር አየ። ሶስተኛው ገና አስራ ሶስት አመቱ ነው ሚስጥር አላየም። ግን ክህነቱን ተቀብሏል። ሁለቱ ከዛ በኋላ ያው እዛ ጀሞ ስላሴ እያገለገሉ አሉ ማለት ነው። ይቀድሳሉ በየሳምንቱ። በጣም ደስ ይለኛል። ግን አሁን ያለንበት ዘመን ትንሽ አስቸጋሪ ነው፣ ፈታኝ ነው። ልጆቹ ከኛ ጋር ይኖራሉ። ግን የሚውሉት ረጅሙን ሰዓት የሚውሉት ትምህርት ቤት ነው። ስለዚህ ብዙ ነገር ያያሉ ልጆቹ፣ እና በእያንዳንዷ ስቴፕ ልጆቹን መከታተል አለብህ። ይሄ ስራ ነው፣ በቃ ኃላፊነት ነው። እና እኔ እንደውም እንደ እናት ወይም እንደ ክርስትና ግዴታ ገዳም መገባት ብቻ አይደለም። ምንኩስና ያው በዓለም ውስጥም ሆነ እንደዚህ ክርስትናውን ልኑረው ካልክ ምንኩስና ነው ብዬ ነው የማስበው። ና ይሄንን አሁን የልጆቹን እያንዳንዳቸውን እያንዳንዱን ነገር እየተከታተል ግዴ ያላቸውን እንቅስቃሴ መስመር ማስያዝ አለብህ። እንግዲህ በሊቅነት ደረጃ ቤተ ክርስቲያንን በማህበራዊ አገልግሎት፣ በምግባር ሰናይ፣ በማስተማር ደረጃ ከቴዎሎጂ እየተመረቁ ብዙ እህቶች፣ እናቶች ያገለግላሉ። አገልግሎቱ ከዐቃቢቱ እስከ ንግሥቲቱ ነው።